አደይ ድራማ ክፍል 44። ባርኮቴ ወደ ቤት ተመልሷል። ሌላ ደግሞ ናኦል የሚባል ልጅ ወደ ቤት ገብቷል። በጣም አተራማሽ ወንድ ይመስላል። ይህን ደግሞ ያመጣችው ፍቅር ናት። ይህ ልጅ ያመጣችበት ምክንያት ፍቅር አደይን ና ለምለምን እዛ ቤት እንዲያስወጣላቸው፣ አደይን በፍቅር እንዲያጠምድላት፣ ስለ አደይ መጥፎ ነገር ለባርኮት ና ለዴብ ነግሯቸው ከዛ አደይን ጠልተዋት እቤት እንዲያስወጧት ነው ይዛው የመጣችው። እሱም ስራውን ጀምሯል። ነገር ግን ልጁ ያየውን ሁሉ ለምለምንም፣ አደይንም፣ ሊዲያንም ሁሉንም ቆንጆ ናቸው እያለ ያገኘውን ሁሉ መቅመስ የሚያምረው ወንድ ነው። ስለዚህ ፍቅር፣ ይሳካላታል አይሳካላትም? ባርኩት እንግዲህ ወደ ቤት ተመልሶ አደይን አሁንም እንደሚወዳትና እንደሚያፈቅራት ያኔ በውሳኔዋ ስለተናደደ ወዲያውኑ ደግሞ ቤዛ መታ ስለነገረችው ስላለፈው ስለተፈጠረው ነገር ሁሉ ስለነገረችው፣ እንግዲህ አምኗት ከእሷ ጋር ለመሆን ለጊዜው ተናዶ እንደወሰነና ነገር ግን አሁንም ቢሆን አደይን እንደሚወዳት እየነገራት ነበር። አንቺ ከጎኔ ስቶኝ ነው ደስ የሚለኝ፣ አንቺ ከሌለሽ ግን ደስተኛ አደለም እያለ ነው። ቤዛም በፊት ነበር እንጂ መወዳት አሁን አልወዳትም እያለ አሁንም ወደ አደይ መመለስ ፈልጎ ነበረ። እንግዲህ ባርኮቴ ተሸውደሃል። ዴብ አሁንም ቢሆን ለአደይ እንደሚወዳት እንደሚያፈቅራት እና እንድትረዳው እየነገራት ይገኛል። ነገር ግን አደይ አሁንም ቢሆን ሁለቱንም በወንድምነት እንጂ በፍቅረኛ መሆን አልችልም እያለች ለሁለቱም እሺ እያለቻቸው አይደለም ማለት ነው። ፍቅርም እየተሳካላት አይደለም። ነገር ግን ባርኮት መምጣቱ ለዴብ በጣም መርዶ ነው። በታል በጣም ተናዷል። በጣም ተስፋ ቆርጧል። እንደ በፊቱ በሩን ዘግቶ ማልቀሱን ተያይዞታል ማለት ነው። በሌላ በኩል የባርኮ የፍቅረኛ እንግዲህ ቤዛ የእውነት ባርኮትን ፈልጋ ሳይሆን የመጣችው ኤላን ፈልጋ ነበር የመጣችው እንግዲህ ኤላ ራሱ ያው ቤዛ የመጣችበትን መንገድ የሚያውቅ ይመስለኛል። ምክንያቱም ብር ምናምን እያሉ ስለ ገንዘብ እያወሩ ነበረ። ሁሉም ነገር በእኔ ተይው እያላት ነበረ ኤላ ማለት ነው። እና ኤላ ና ቤዛ የተለየ ግንኙነት ያላቸው ይመስላል የሆነ የሚያገናኛቸው ነገር ያለ ወይም ደግሞ የሆነ ፋይል የያዘችበት ይመስለኛል በኤላ እንደዛም ሆኖ ግን ቤዛ እንግዲህ ኤላን በመጠጥ አባብላ እንግዲህ መኝታ ክፍል ይዘው ገብታ ነበረ ይህን ደግሞ ለምለም አይታ ነበር ይህን ስታይ ለምለም የመጨረሻ ልቧ እንደሚሰበርና ና ቀጥቅጣ እንደምትጥላት እርግጠኛ ነኝ ምክንያቱም ከዛ በፊት አጠገቡ ለምን ቆምሽ ብላ በጥፊ ነበር ያጠናገረቻል ለምለም እንግዲህ ያየችውን ነገር ለማመን ቢከብዳትም ነገር ግን ቤዛ እንግዲህ ያሰበችውን ነገር ያሳካች ይመስለኛል እንግዲህ ኤላን አልጋ ላይ ይዛው ነበረ። ባርኮትም እንግዲህ እየፈልጋት ነበር ቤዛን፣ ለምን ኤላ ቤት ሄደች? ምን አሰባ ነው እያለ ነበረ። ምክንያቱም ፍቅር ቀድማ ቤዛን ተናፍቅራና ወዳ ሳይሆን የመጣችው ኤላን ፈልጋ ነው። አሁን ኤላ ቤት ናት። ታዲያ አንተን ፈልጋ ከመጣች ኤላ ቤት ለምን ሄደች? እያለችው ነበረ እንግዲህ እና ኦል የሚባል ልጅ ያመጣችው አንደኛ ለምለምንና ደይንዛ ቤት ለማስወጣት ነው፣ ስለ እነሱ እንዲያወራለን ሁለተኛ ሁለተኛ ነገር ደግሞ ቤዛን ከዛ ቤት እንዲያስወጣላት ነው። እንግዲህ ብቻ ብዙ ነገሮች በቀጣይ ክፍል ይፈጠራሉ ብዬ ነው የማስበው በአደይ ድራማ። አሁን አደይ ድራማ ላይ በጣም ውስብስብ አዋጊና ትርምስ የበዛበት ነገር እየሆነ መጥቷል ማለት ነው። ሰላም ውዴ ቻናል ቤተሰቦች እንዴት ናቸው? ደህና ናቸው? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ አደይ ድራማ ክፍል አርባ አራት ያው በጉጉት እየጠበቅ ነው ነበር ማለት ነው። እንግዲህ ዛሬ ተለቋል ማለት ነው። በዛሬው ክፍል እንግዲህ፣ በባለፈው ክፍል ናኦል ወደ ቤት እየመጣ ነበረ ፍቅር የሆነ ሰው ልታመጣ እንደነበረ እንግዳ ሊመጣ ነው እያለች እየነገረቻቸው ነበር። እንግዳውም እንግዲህ ናኦል ነበር። ናኦልም ወደ ቤት የመጣው እንግዲህ ባርኮት ወደ ቤት ቤዛን ስላመጣ ፍቅርም እንግዲህ በእሷ ድርሻ ደግሞ ናኦልን አምጥታለች ማለት ነው። ያው ባርኮት ሆን ብሎ ባይሆንም ያመጣት፣ ነገር ግን ፍቅር ባርኮትን በመፎካከር ናኦልን አምጥተዋለች። ያመጣችበትም የራሷ የሆነ ምክንያት አለ። ነገር ግን ባርኮት ቤት ውስጥ እንዲወጣና ለምን እንዳመጣ ሲጠይቃት መብቴ ነው የቤተሰቦች መብት ማለት ነው። አንተ ማምጣታል እኔ ማምጣቻለሁ። ናኦል እንዲወጣለ ከፈለክ ቤዛን ከዚህ ቤት አስ አስወጣ እያለችው ነበረ። እንግዲህ ናኦል ገንዘብ ተከፍሎትና ና የነበረበት ሌላ ፋይል ስለነበረ እሱን ልታጠፋለት እንደምትችል ነግራ፣ ነገር ግን ስለ አደይ ና ስለ ለምለም ለዴብ ና ለባርኮት እንዲሁም ለኤላ እንዲያወራ እያደረገችው ነበር። ነገር ግን ቅድሚያ አደይን እንዲያጠምድላት ነበር የነገረችው ማለት ነው። ናኦል እንግዲህ ከመምጣቱ ሁለት ጥፊ ቀምሷል ማለት ነው። አንደኛውን ጥፊ ያቀመሰችው አደይ ናት ማለት ነው። እንግዲህ አደይን ለመሰለል ሄዶ ስለ አደይ እያወራ ቆንጆ ነሽ፣ አሪፍ ነሽ በማለት እንግዲህ ለመሳም ወደ ጉንጯ ሲጠጋ ነበረ ግማ የጣለችው ከዛ ጥፊውን ቀምቶ እሱም እንግዲህ ተመልሷል ማለት ነው። ሌላኛው ደግሞ ለምለምናት አንዴ በጥፊ ደርግማ የጣለችው እሱም ደግሞ እንደዛው እንደለመደ ለምለምንም ለመሳም ወደ ጉንጫ ጠጋ ሲል ነበረ። በጥፊ ከርና የጣለችው ና ናኦል እንግዲህ የእነዚህ ልጆች ጥፊ ተቋቁሞ እንዴት ነው የሚሰራውን ስራ ሊሰራ የሚችለው? በፍቅርስ ሊያሰምጣቸው የሚችለው? ሁሉም ፊት እየሰጡት አይደለም። እንደውም ከሁሉም በላይ ከሊዲያ ጋ ነው እየተግባቡ የነበረው። ሊዲያ ናት በትንሹም ቢሆን ቀረበችውና እንደሚፈልገው እየሆነች ያለችው ነገር ግን ሊዲያ ጋር መቀራረቡ ለፍቅር ምንም አይነት ትርጉም አይሰጠውም። እሷ የምትፈልገው ለምለምና አደይ ጋ እንዲቀራረብላት ነው። ስለዚህ በተለይ አደይ ጋ ማለት ነው እና አደግን ልታስቀርበውም ልታወራውም ፈቃደኛ አልሆነችለትም። ለዴብም እንግዲህ አንዳንድ መጥፎ ነገር ስለ አደይ እያወራት ነበር። አደይ መጥፎ ናት፣ እኔን ትፈልገኛለች፣ ከኔ ጋር መሆን ትፈልጋለች እያለ ካሁኑ ገና ለዴብ መጥፎ መጥፎ ነገር እያወራ እያወራና እየነገረው ነበረ ስለ አደይ። ነገር ግን ዴብ ትክክለኛ ማንነቷን አደይን ስለሚያውቅ ውሸት ክን ነው፣ እያስመሰልክ ነው፣ ላምንህ አልችልም እያለ እንግዲህ እያንጓጠጠው ነበር ማለት ነው። ቢነግረውም ናኦል ግን ዴብ ሊያምነው አልቻለም። ስላላመነው ደግሞ ናኦል በጣም እየተናደደ ነበር። ለባርኮትም እንግዲህ በቀጣይ ብዙ ነገሮችን ስለ አደይ ሊያወራው ይችላል። በተለይ ከዲብጋ ግን በደንብ እንዲያወራላት ነው የምትፈልገው ፍቅርና እንግዲህ አዴን እዛ ቤት እንዲያስወጣ ነው እንድትወጣ እነሱ ጣልተው እንዲያስወጧት ከዛ በኋላ እንደማትመለስ ነው እየነገረችው የነበረ እና እንግዲህ ናኦል ተሳክቶለት አዴይንና ለምለምን እዛ ቤት እንዲወጡ ያደርጋል ወይስ ደግሞ እሱ ራሱ ሊዲያን አፍቅሮ እዛ ቤት ሊቀመጥም ይችላል ማለት ነው። ብቻ ብዙ ውስብስብ ነገሮች ይፈጠራሉ። አዴይ ግን የመጣው ሰው ሁሉ ነው የሚወዳት በነገራችን ላይ አዴይን ማለት ነው። ነገር ግን አሁን ላይ ሁለቱንም እንደማትፈልጋቸው እየነገረቻቸው ነበረ። ዴብም እንደዛው ባርኮትም እንደዛው። አሁንም እንደሚወዳትና ና እንደሚያፈቅራት ቤዛን አሁን ላይ እንደማይወዳት እየነገራት ነበረ። ነገር ግን አሁን ላይ አደይ ሁለቱም ከሴቶች ጋር መጋፈጥ አትፈልግም ከቤዛም ጋር ከፍቅርም ጋር መጋፈጥ ስለማትፈልግ ፍቅርም ዴብን ስለምትወደው ቤዛም ደግሞ ባርኮትን እንድትወስድባት ትፈልጋለች ብዬ አላስብም። አሳልፋ አትሰጣትም። ባትወደው እንኳን ሰው የወደ የጣለውን እቃ ሲያነሱበት ስለማይወድ ደስተኛ አትሆንም ሰውም አደይ ይህን ሁሉ ስቃይ መቀበል ባትፈልግም መጀመሪያ ባርኮቴን ለመቀበል ወሰና ቢሆንም አሁን ግን ሀሳቧ ሙሉ በሙሉ ተቀይሯል። ከሄደ በኋላ ነገ ጥሎ እንዲሄድ ይችላል የሚል ሀሳብ ነው በውስጡ ያለ ሰው። አደይ ከዚህ በኋላ ከማንም ጋር ግንኙነት መጀመር አትፈልግም። ከዴቭ ጋም ከ ባርኮቴ ጋር ማለት ነው። ባርኮት ግን አሁንም እየተንከራተተ ይገኛል። አዴን እንደሚወዳትና እንደሚያፈቅራት ነግሯታል። ነገር ግን ሊዲያ ደግሞ እቺ ማናት ቤዛ ዛ ቤት ውስጥ ሆና የምታደርገው ነገር ደስ እያለው አይደለም። ከቤት ወጥታ እንግዲህ ኤላጋ እንደሆነች ፍቅር ብዙ ነገር እያወራችሁ ነበረ፣ ስለ ቤዛ እዛ ቤት እንዲያስወጣት እሱን ወደው ና ፈልገው እንዳልመጣች እየነገረችው ነበረ። ፍቅር በትንሹም ቢሆን ጠርጥራለች። አሁን ግን ኤላ ቤት ሄዳ እያወራች የነበረውን ነገር ሁሉንም ነገር ባርኮት ሰምቷል ማለት ነው። ስለ ገንዘብ ብቻ ኤላ ጋር በደንብ እያወሩ፣ ኤላ ቤት ሆና ብዙ ነገሮችን በሚስጥር እንደሚያወሩ ሰምቷል ማለት ነው። ስለዚህ ከዚህ በኋላ ባርኮት ከቤዛ ጋር አይሆንም ማለት ነው። ቤዛን ከዛ ቤት ሊያስወጣት ይችላል ወይ የሆነ ፋይል ካልያዘችበት ባርኮቴ ቤዛን ከዛ ቤት ያስወጣታል ማለት ነው። ምክንያቱም ከኤላ ጋር ሆና ብዙ ነገር እያደረገች እንደሆነ የሰማው ድምፅ፣ እንግዲህ አሳማኝ የሆነ መረጃ አግኝቷል ማለት ነው። ከዚህ በኋላ ባርኮት እና ቤዛ አብረው ይሆናሉ ብዬ አላስብም በሆነ ነገር ካላሳመነችው ጠርጥሮ ነበር መጀመሪያም፣ የበለጠ ደግሞ አሁን ይህን ቮይስ ሲሰማ በቃ የመጨረሻ ተስፋ ቆርጧል ማለት ነው። ሶ ቀጣይ እንግዲህ ምን ሊሆን ይችላል? ቤዛ ዛቤት ከወጣች ኤላን እንዴት ነው ልታገኘው የምትችለው? በምን መንገድ? ወይስ ደግሞ ቀድሞ ኤላና ቤዛ ፍቅረኛሞች ነበሩ። በውስጥ የሚያወሩት ነገር አለ በእርግጠኝነት የሆነ ፋይል ይዛበት ነው እንጂ፣ ሰክሮ እንኳን ስለ ለምለም ነው እያወራ የነበረ። ከለምለም ጋር መኖር ነው የምፈልገው ከለምለም መለየት አልፈልግም እያለ ነበረ። እንግዲህ የማይፈልገውን ነገር እንዲያደርግ እንግዲህ በመጠጥ ገፋፍታ ብዙ ነገር እያደረገችው ትገኛለች ቤዛ ማለት ነው። ሰው ቀጣይ ክፍል ምን ሊፈጠር ይችላል? አደይ ዛቤት ትወጣለች ሁሉ ትርምስ መስተታ፣ ወይስ ደግሞ እዛው ተቀጥላለች። አሁን ደግሞ ናኦል ሲመጣ በተለይ ነገሮች የበለጠ ተወሳሰው ተወሳስቦባታል። ቤዛን ጸባይስ እንዴት ነው ተቋቁ ማለት ቀጥል የምትችለው ዴቭና ባርኮቴስ እንዴት ነው ሊቻቻሉ የሚችሉት ሁለታቸውም ሰው አፍቅረው ለእኔ ለእኔ እየተባባሉ እና ቀጣይ ምን እንደሚፈጠር እንግዲህ እየገመታችሁ እስከዛው ባይ ባይ።